ከእንግሊዝ መንግስት እንዲሁም ደግሞ በተለይ ዩኬ ሜድ የሚባለው ድርጅት ጋር ከዛሬ ሁለት ዓመት በፊትም በዚህ ድንገተኛ ባለሙያዎቻችንን የማሰልጠን ስራ ለረጅም ጊዜ ሰርተናል። በእኛ ሀገር ብቻ ሳይሆን በየትኛውም ሀገር የመጀመሪያ እርዳታቸውን ያደረጉበት ነው። እንደዚህ አይነት መሳሪያዎችን በተለይ የሲቪል ማህበረተሰቡን ማገልገል የሚቻልባቸውን የድንገተኛ ሕክምና መስጫ ቦታዎች በዚህ በፍጥነት የሚገጣጠሙና ማቆም የሚቻሉትን ለሀገራችን ብቻ ሳይሆን ለአፍሪካን ብቻ ሳይሆን በዓለም አቀፍ ደረጃ ከሀገራቸው ውጪ የመጀመሪያ ጊዜ የረዱበት ስለሆነ እጅግ በጣም እጅግ አድርገን በራሴም በጤና ሚኒስቴርም እንደገና ደግሞ በማህበረሰባችን ስም እጅግ አድርጌ ማመስገን ፈልጋለሁኝ። ይህ አቅም ነው። አቅሙ ምንድን ነው? ሁል ጊዜ ዝግጁ ሆኖ መጠበቅ፣ ህብረተሰባችን ደግሞ ድንገተኛ አደጋዎች በሚኖሩ ጊዜ ዝግጅት ማድረግ የምንችልበትን አቅም አጎልብተንበታል ማለት ነው። እዚህ ፊልድ ላይ ብዙ ሰልጣኞች መጥተዋል። ከእንግሊዝ ሀገር የመጡ አሰልጣኞች አሉን። ባለሙያዎቹ የኢመርጀንሲ የድንገተኛ ህክምና አገልግሎት መስጠት የሚቻልበትን አቅም ለባለሙያዎቻችን የሚያሰለጥኑበት ነው። ደቂቃዎች ይታያሉ፣ ሲሙሌት ይደረጋሉ። ይሄ ቢሆን እየተባለ የተለያዩ ሴናሪዎች የተፈጠሩ ዝግጅት ያደርጋሉ፣ ይለማመዳሉ ህክምና አገልግሎት መስጠቱን የተለያዩ ነገሮች መስራትን እንዴት አይነት ዝግጅት እያደረጉ እንደሆነ ባለሙያዎቻችን የሚታዩበት አቅማቸውን የሚያጎለብቱበት ስለሆነ በጣም ትልቅ አቅም የምንገነባበት ነው። ይህ የምናጎለብታቸው የሚሰለጥኑት ባለሙያዎቻችን እንደ አፍሪካ መዲና፣ ከዛ በኋላ ደግሞ እንደ ኮላቦሬሽን ሴንተር እዚህ የሰለጠነ ሰው ለሌሎች ለአፍሪካ ሀገሮች የስልጠና አገልግሎት የምንሰጥበትን ኮላቦሬቲንግ ሴንተርስ ወይም ደግሞ የስምምነት አገልግሎቶች የምንሰጥበት የስልጠና አቅም ይጎለብታል ማለት ነው።

ከዚህ በፊትም በተግባር ልምምድ ሌሎች የእንግሊዝ ጤና ደህንነት ኤጀንሲ እና ከሌሎች ተቋማትም ጋር በጋራ እንሰራለን። እነዚህ ዓለም አቀፍ ደረጃቸው እና ብቃታቸውና አቅማቸው እንዲጎለብት የሚያግዙ የተለያዩ በተለይ የፊልድ ሆስፒታል የተፈጥሮ አደጋ ብነሳ ሁሉ ነገር ያሟላ የነፍስ አድን መሳሪያዎችን የያዘ የመጠለያዎችን የያዘ የህክምና መገልገያዎችን ቁሳቁሶችን እና ለድንገተኛ ህክምናና ድጋፍና እንክብካቤ ለመስጠት የሚያገለግሉ የተለያዩ ቁሳቁሶችና ሙሉ ለአንድ ለፊልድ ሆስፒታል የሚያስፈልጉ ደረጃ አንድ የሚባለው ፊክስድ የፊልድ ሆስፒታልን ፊልድ ሆስፒታል ሊይዛቸው የሚገቡ ነገሮችን ሁሉ የያዘ ድጋፍ ነው የተደረገው።